አራት አመት አረብ ሀገር ሰርቼ ሁለት አመት ደግሞ በፍቅር ከናሂ ጋ ኖረናል። ንብረቱን አልፈልግም። እዚህ ሀገር ቤት እንደሰራ ነበረ እኔም አቀው። በመሀል ግን ጠፍቶብኛል። እህቱም ጠፍታቢ ነበረ አንድ ቀን ግን ብላለች። ወደ ዩቱብ ስገባ የናሂንና የሁብዬን የልጁን ፎቶ አየው። እኔ ሶሻል ሚዲያ ተጠቃሚ አይደለሁም። የውሸቷ ውሸት እዚህ ጋር ያዙልኝ ማለት ነው። እንደገና ደግሞ ምንድን ያለችው? ናሂ ተገዶን የገባበት እንጂ ወዱ አይደለም። የማይመስል ወሬ አሰቡት፣ ማለት ነው። ናሂና ሁብዬ በጣም ብዙ ጊዜ በትዳር ወደ ሰባት ዓመት ነው አብረው የኖሩት። እኛ እንኳን የምናቀው እንግዲህ ከሳዑዲ ስትመጣ በሶሻል ሚዲያ ቢተዋወቁ፣ ተመልሳ ልትሄድ ስትል ያስቀራትና እንግዲህ የትዳሬ አጋር ትሆኛለሽ ብሎ ወዶና ፈቅዶ ያገባት ሚስቱ ናት። እዚህ ጋ ናርዲ ሰውን ለማጣላት ለምንድን ነው የውሸት ወሬ የምታወሪው? በቃ እኔ መጣሁት ቻናል ላሳድግ ነው፣ ከእነሱ ጋር ግሩፕ ሆኜ ልሰራ ነው ብትይ ምን ችግራል? እውነት ይሄ ነገር ምንም ቢሆን አሸናፊ የምትሆነው ሁብዬ ናት። ህጋዊ ባሏ ነው፣ የልጆቿ አባት ነው። ሁለተኛ እርጉዝ ናት። እኛም የምናቃት ውብዬን ነው። አንችን አናቅሽም። ደግሞ እዚህ ጋር ሁለተኛ ውሸቷን አስባችሁታል። ሶሻል ሚዲያ አልጠቀምም አለች በአሁን ሰዓት፣ ለዚያውም በአሁን ሰዓት ሶሻል ሚዲያ የማይጠቀም ሰው አለ በሉኝ። ትንንሾቹ ህፃኖቹ ኢትዮጵያ ውስጥ ብቲ አይደለም እኛ አረብ ሀገር ያለ ነው ተቻላቸው አላቸው ማለት ነው። እና የዱሮ ጊዜ እኮ አይደለም። ያኔ መዳብ ቤት መተን በኖኪያ ወይ ደግሞ በቤት በመሬት ስልክ ይህን የሚያስደውሉን እሱ የዛሬ አስራ ምናምን ዓመት የቀረው ወሬ ነው የምታወሪው። እና እንዴት ነው ሶሻል ሚዲያ ማተጠቀም ነው እንዴት ሳታይ? እሺ አንቺ ሶሻል ሚዲያ ፈጣን ላቶኝ ሌላ እንትን ላት ትችላለሽ። ዩቱብ አታይ? የእነሱ ፎቶ መቶልሽ አያውቅም? ቲክቶክ አይተሻቸው አታውቂም እውነት ስለሆነ ለምንድን ነው ትዳር ያለው ወንድ ላይ ፊት የሚያረጋችው ስንቱ የእናቱን እንጀራ እየደፋ እየበላ ማለት ነው በጣም ነው የሚያስጠላው እንደዚህ ከአይነት እንደዚህ አይነት ድራማ ደግሞ ባተሰሩ በጣም ይደብራል ማለት ነው እና ናሂን እኛ በዚህ አንጠብቀው በጣም ጨዋ ጨዋ ያሳደገው በእውነት ናሂን እኛ ሶሻል ሚዲያ ላይ እንደምናውቀው ማለት ነው እና በእርግጥ በህትነት ሊያወራሽ ሊሆን ይችላል። እኔ ምናልባት የምጠረጥረው በጦርነቱ ምክንያት ቤተሰብ ምናምን ተጎድቶብሽ ከሆነ በዛ ሊያጽናናሽ ቀርቦሽ ከሆነ አንቺ ደግሞ ወደ ሌላ ወደ ፍቅር ወስደሽው ከሆነ እኔ እንጃ። ይሄ ከባድ ነው። ይሄ ለሰሚውም ግራ ነው ማለት ነው እና አንቺ አሁን እየፈለግሻ ያለሽው ንብረቱን ቢቀርብኝ። እሱን ግን አልተውልሽም ውብዬ በእልፍተ አልተውልሽም፣ አልተው ስለዚህ እኔ እናሱ የሁለት አመት ፍቅር ግንኙነት አለን። እዚህ ሀገር የመጣሁት ትዳሪዬ ለመኖር ነው፣ ቤት እንደሰራ ነው ማቀው እያለች ነው እንግዲህ። እውነታው በማጋ ይሆን ዶቼ ማለት ነው። እና በጣም ነው የሚከብደው። በሰው ትዳር ባትገቡ በእውነት እኔ እነሆ ብዬን የምለው ምን እንደሆነ ታውቃላችሁ? በጣም ለሰው አስተማሪ ነው። ከነሱ ትምህርት እንማራለን። መዋደዳቸው ናሂለ ትዳሩ ያለው ክብር በጣም ደስ የሚል ነበር። ከነሱ ብዙ ነገር ነበር የምንጠብቀው። አሁን ላይ ግን አይታችሁ ከሆነ በገዛ እጃችሁ በፕራንክ ትዳራችሁ ልታጡ እንደሆነ እወቁ ማለት ነው። እውነቴን ነው። እና እችን ናርዲ የምትባለው አንሳያት ማንን መሰለች ሩታን ስታይሏ እንደሩታ ነው ውዶቼ፣ ማለት ነው። ታናሽ እህቷ ናት መሰለኝ። እና በጣም ነው የምትገርሙት ግን፣ በጣም ይገርማል ማለት ነው። እንግዲህ ይህንን ወጣጤ ቲክቶክ ላይ ነው የት ነው አይቼዋለሁ። እና የልብ ወዳጁ ነው መጥቶ ሊያናግረኝ ነው። እሱ ራሱ ሲያናግርሽ ስለ ሁብዬ ምንም ደንታ አልሰጠሽም ስለ ሆብዬ ጭራሽ፣ ናሂ ተገዶ እንደገባበት ነው የነገረኝ አለች። አይታችኋል? ይህ ትዳር በጣም ያማረ ሰው የሚቀናበት ትዳር ነበረ። ባይዘው የሁብዬ እና የናሂ ማለት ነው። እና ናርዲ ትንሽ ልትረጋግ ይገባል፣ ልትረጋግ ይገባል ማለት ነው። አንዳንድ ሰው በወንድምነት ሲያወራን እኛ ሴቶች ፊት ብለን ልባችን በቃ እንደ ጥታችን የተንጠለጠለ ወደ ፍቅር ማለት ነው የቀየርሽው አንቺ እንደ አስበሽው ሊሆን ይችላልና፣ ቀስ ብለሽ አስቢ። ሲጀመር ከአረብ ሀገር የመጣሽ አይደለሽ እንዲሁ እንዲሁ ማለት ነው። ሻንጣ ይዘሽ የመጣሽ ዕለት እኮ ያስታውቃል። ሻንጣው ላይ መቼም የአውሮፕላን ላይ ሻንጣ እንትን ሲባል የሚለጣጠፈው ነገር አለ እሱ እሱ ራሱ እየታየ አይደለም። እኔ ሙሉ በሙሉ ድራማ እየሰራችሁ ፕራንክ እየሰራችሁ እንደሆነ ነው የምረዳው። አንደኛ ቻናልሽ አዲስ ነው ፋፊ ናርዴ፣ እሺ ናርዴያችን ማለት ነው እንደው ለሁላችሁም የምነግራችሁ ብለሻል። ገና ቀለበት ጠብቁ፣ አልተውልሽም። ይሄ ፍቅር ሳይሆን እልህ ነው። እልህ ነው ማለት ነው። አንቺም የሰውን ትዳር ለመበጥበጥ ነው የመጣሽው። በአንቺ ምክንያት ሁብዬ ሞታ ቢሆን ሆዳ ውስጥ ያለው ነገር የሆነ ነገር ሆኖ ቢሆን ምን እንደሚሰማሽ ታውቂያለሽ? ናርዲ ሴት ነሽ። በሴት ላይ ደግሞ እንደዚህ አይነት ነገር ይከብዳል። አንቺም ነገር ናሂም ባይሆን ሌላ ሰው ሌላ ወንድ ታገቢያለሽ። ፈጣሪ እህል ኋሽ ከእከሌ ጋ ነው ታለሽ ማለት ነው አርግዘሽ ያንቺ ባል ለምሳሌ ሁብዬ በአንቺ ቦታ ብትገባ ምን እንደሚሰማሽ ስሜቱ በደንብ ትረጀዋለሽ። እንኳን ሁለት ነፍስ ሆነሽ ማለት ነው። እና የሆነ ቴክስት አላግባብ ሲገባ እኛ ሴቶች የባላችን ስልክ ላይ እንዴት እንደሚያደርገን ስለምናቀው ማለት ነው። እና እኔ ብትረጋግ ነው ምላት ችናርዲም ማለት ነው። እና የሰው ትዳር ባት በጠብጪ ነግበኔ ነው ብቲ በእውነት በጣም ያስጠላል። ትዳራቸው ያማረ ነው። ወደዚህ እንግዲህ እሱን እንድታገኝ ላረጎች ለነ ሱራ ለወንድማማቾቹ መንትዮቹ ማለት ነው። በቃ ይሄ ነገር ይቁም ከቲሁን ሁብዬ ልመረብሽ አልፈልግም ብለሽ ማሰብ አለብሽ፣ መጠንቀቅ አለብሽ። ነግበኔ ነው እና ማለት ነው ዛሬ ላይ እውነቴ ነው። እንደ ቀልድ እያደረግን በትዳራችን ላይ ድራማ የምንሰራ ሰዎች ነገ ይሄ ነገር በህይወታችን ውስጥ እንደሚመጣ ማወቅ አለብን ብዬ እላለሁ። እናንተ ምን ተሰማችሁ? ውድ የቻናል ቤተሰቦች ስለ ሁብዬና ስለ ናሂ እንደገና ደግሞ ስለ ውሸት ስለ ውሸት ሶሻል ሚዲያ አልጠቀምም፣ ተገድጄ ነው ያገባኋት፣ ደስተኛ አይደለሁም በትዳሬ ብሎኛል። አስቡት፣ ደስተኛ ያልሆነ ሰው እንዲ ያስታውቃል፣ ሲገባ ሲወጣ ያስታውቃል። እነኚ በጣም ደስተኛ በፍቅር የሚኖሩ ናቸው። አይደለም በእነሱ በእናቱ ሰው የሚቀናባቸው ስነ ስርዓት ያላቸው ቤተሰቦች ናቸው። ታልሽስ ማለት ነው። እና እኔ ሶሻል ሚዲያ ላይ ካየኋቸው እነሱ አንድ እነ ቃልዬ ና እነ አዲስ ቤተሰቦች በቃ፣ ሌሎቹ ታያቸው ፎርጅድ ፎርጅድ ነው ያለው ማለት ነው። እግዚአብሔርን ግን ናርዲ ተጠንቀቂ፣ ነግበኔ ነው። በራስሽ ላይ ሌላ ጦስ ይዘሽ አትምጪ ማለት ነው። እና ውሸት አትጨማምሪ እንዴ የሰው ትዳር ደግሞ አትበጥብጪ ይሄ ሴት ነሽ ነገ የሚገጥምሽን ስለማታቂ ማለት ነው እንደ ቀልድ የደመራል የጀመራችሁት ድራማም ከሆነ እንግዲህ ሄሉም እዚህ ውስጥ ልትኖርበት ትችላለች እና ማስደብደብ የለባትም ብለሻል ምን አገባሽ ማስደብደብ ትታ ለምን አታጀልጠው? የሚያገባሽ ጉዳይ አለ የልጆቹ አባት ነው ሰባት አመት በትዳር አብራ የኖረችው ነው። የፈለገውን ብታደርገው አዛኝ መስለሽ አሁን እንዴ! እረ ሴቱ ምን ሆኗል? ትዳር በቃ ትዳር ያለው ነው ልጅ የወለደ ነው እንደሚጣፍጣችሁ እንዴ? ያኛውም እኮ ይዘዋል የያዘውን እኮ ይሄም ይዞታል። የተለየ ነገር የለውም ነው ትዳር ይዞ ልጅ የወለደ ለትዳሩ አስተዳደር ይችላል ብለሽ ነው በእውነት?